ፈረጃ የሚለው አጓጊ ፊልም በቅርቡ ቀረጻ ሊጀመር እንደሆነ ተሰማ። አርቲስት ሄኖክ ወንድሙ በኢትዮጵያ ፊልም ተዋናዮች መካከል አንዱ እንቁና ፈርጥ ከተባሉት መካከል ነው ብባል የማይካደኑት እንደሆነ በርካቶች ይገልጹታል። አርቲስት ሄኖክ ወንድሙ በግል ባህሪው በጣም ጨዋና የተረጋጋ በጣም መልካም ባህሪያ እንዳለው የወጡት መረጃዎች ያሳያሉ። አርቲስት ሄኖክ ወንድሙ በቅርቡ ፊልሙን በአዲስ መልኩ የኢትዮጵያ ፊልም ኢንዱስትሪውን ለማሳደግ ቆርጦ የተነሳበት መንገድ በርካቶችን ሲያነጋግር ነበር። ምክንያቱም የኢትዮጵያ ፊልም አብዛኛው ድግግሞች በዛ በማለትም ቅሬታም ሲቀርብ ነበር። ከዛም የተነሳ በአዲስ መልክ አሻሽሎ ያመጣበት ሁኔታም ነው። ፈረጃ የሚለው በህዝብ ገንዘብ መዋጮ የቦክስ ፊልም እንደሆነ ጨምረም የወጣቶች ተሳትፎ እንዲደረግም የፊታችን መያዝያ ሀያ ቀረጻ ሊጀመር እንደሆነ ተሰምቷል። አርቲስት ሄኖክ ወንድሙ በኢትዮጵያ ፊልም በተወነባቸው በከፍተኛ ብቃት የተወጣ ድንቅ ኢትዮጵያዊ እንደሆነ እንደሆነ ጭምርም የአደባባይ መረጃ ነው ወጣቶችን ጥሪ አቅርበዋል ተሳትፎ እንዲያደርጉ እሱም ሙሉ ዝግጅቱን አጠናቆ እንደሚገኝ ጭምርም የወጡት መረጃዎችን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት እስካሁን ድረስ አብሬያችሁ የቀየሁት ሚኪ ነኝ ከሚኪታቡር ኢንፎ ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ ሰላም ቆዩልኝ